በር ቅድሚያ ላይ በር አሰርቼ ያው ጅምሰም ማቴሪያል እዚህ ጋር እየጫን እንገኛለን። ጅምሰማችንን አስጭነን እንግዲህ ወደ ቤቷ እያስገባን ነው። ቤቷ ያው ትንሽ አስቸጋሪ ነበር መንገዱ የተወሰነ ነገር ስለሚያስቸግር ያው በወዛ ደር ምናምን ገባ ገብቶ እንግዲህ ምርታችንን አመርታተን እንደዚህ ስራ ጀምረናል ማለት ነው። በነገራችን ላይ እንደዚህ አይነት ቤቶች ኳሊቲውን ደረጃውን የጠበቀ ማሰራት ለምትፈልጉ በየትኛውን ቦታ ሄደው የሚሰሩ ምርጥ ምርጥ ባለሙያዎች ከኛ ጋር ታገኛላችሁ። በየትም ቦታ እንሰራለን። እንዲሁም ደግሞ አልሞኒየም ፕሮፋይል የሚባል የማብራት የገመድ ዝርጋት አለ። አዲስ የመጣ ነው። ጅም ላይት እንደዚህ በጣም ቦግ ቦግ ያለበትን የማትፈልጉ ከሆነ ማለት ነው። ያው እዚጋ እንግዲህ ገና ዲዛይን እየወጣለት ነው፣ የቤቱ የአሰራሩ ዲዛይን እየወጣለት ይገኛል ማለት ነው። አልሞኒየም ፕሮፋይል ያልኳቸው እንግዲህ እነዚህ ናቸው። ከጅም ሰሙ ጋር አብረው የሚቀበሩ ናቸው። ያው ውጤታቸውን በኋላ ላይ የምታዋቸው ይሆናል። እነዚህ በሜትር ነው የሚሸጡት፣ በጣም ውድ ናቸው። ሜትር 1600 ብር ናት አንዷ። ልክ እንደዚህ ጅምሰሙ እየተሰራ ውስጥ አብሮ ተቀብሮ በግራይንደር እየተቀበረ እስሙዝ ነው በኋላ ላይ። ምንም ላይቶቹ ብቻ ናቸው እንጂ የሚኖሩት እንደዚህ ከላይ የሚታይ ነገር አይደለም። በጅምሰሙ ሙሉ መልበስ ስለሚችል እዚህ ጋ የምታዩት አሁን ይሄ የበረንዳውን አልሙኒየም ፕሮፋይል የሚባል ይሄ ኤሌክትሪክ ገመድ ዝርጋታ ነው። ምናልባት ይሄ ጅምላይት ቦግ በጣም ቦግ ቦግ የሚል ነገር ያን ያህል አሁን እየቀረ ስለመጣ ለምሳሌ እዚህ ጋር ስታወት እንዴት ነው? አያምርም? በጣም ውበት አለው፣ ያምራል ከሚባለው በላይ እንደዚህ ማስደረግ ለምትፈልጉ በሻዶ ነው የምንፈልገው ወይም ለምትሉ ለማንኛውም እንደ ፍላጎታችሁ ነው። ይህ እንደምታወት የሳሎን ማን ነው፣ አንድ መኝታ ክላስ ነው። ይህ ደግሞ ሌላ መኝታ ክላስ፣ በዚህ መልኩ ቀለም ከመቀባት በፊት የነበረው ሁኔታ ላይ ነው። ይህ በጣም ያምራል። እዚህ ጋር እንግዲህ ሻዶ ማብራት ይባላል። ይሄ ገመድ እንዲሁም ደግሞ እነዚህ የማብራ ማጥፊያ ኤሌክትሪክ የምንሰራባቸው እነሱ ማቴሪያሎች ናቸው። እነዚህ እነሱ ራሱ በጣም ኳሊቲ ኳሊቲ እየጠበቁ ነገር ስለሆኑ ውድ ውድ ናቸው። ይሄ ደግሞ ሳሎን ላይ እንደዚህ የገጣጠም እንገኛለን አምፖላችን ምናምን ነገር ማለት ነው፣ ሻዶ ማብራት ሲሆን ግን እንደነዚህ አይነት ማብራቶች ያን ያህል አይበዛም። ሌላ ደግሞ እንደዚህ ሳሎን ላይ የሚገርም ቲቪ ስታንድ በምትፈልጉ ዲዛይን እኛ እዚህ በያው አሪፍ ቲቪ ስታይ እንድሰርተንላት ለልጅቱ እንደ ሰርፕራይዝ ነው ያደረግናት። ይህ ከላይ ደግሞ እነዚያ አበባዎች ምናምን ነገር የምንደረድርበት ነው። ይህ እንግዲህ አንድ ይሄታችን እንግዲህ ማን ቧንቧ ውሀ አለፍ ብሎ ወደ ኬላ የሚባል ሰፈር ላይ ያሰራንላት ነው። የሚገርም ቤት ተሰርቶላታል። መጀመሪያ ላይ የነበረው የቤቱ ሁኔታ በጣም እና አሁን ስታዩት የሚለያየው ላይክ ሼር ሰብስክራይብ እያደረጋችሁ አንቀሳቅሱ። ቻናል ደግመዋል። እኔም እየሰራው አይደለም እርግጥ ቢሆንም እናንተ ተታበረች ሲል በአክብሮት እጠይቃቸዋለሁኝ። ዛሬ እንግዲህ ያው የምገኘው ሳሎን ላይ ነው። ይሄ ሳሎን እንደምታወት የሚገርም አድርገን ሰርተነዋል። ይህ ጅብላይቶች ግን ማጥፋትም ማብራትም የምችሉበት መንገድ ስላለ ምንም ችግር የለውም ማለት ነው ስለዚህ እነዚህ ማብራቶቹም እንደፈለጋቸው መቀያየሩት። እንግዲህ አንድ ለየት የሚያደረገው ነገር የሚያጋ ሲሰራ የተለያዩ ገመዶች ሳሎን ላይ ተቀምጣቸው፣ እንዲሁም ሶኬት ምናምን ነገሮች በምንም ተአምር እንዳይቀሩ እንዳይረሱ ባንስ ሳሎን ላይሆናቸው አንዱ አንድ ብቻ ለቻርጅ የሚጠቀሙ ከሆነ እነሱ ነገሮች ትንሽ የሚያሰሩበት ፓርት አለ። ምሳሌ ሁሉም ብዬ የሚቀመጥበት በየቦታው አካባቢ ላይ የሚፈልገውን ነገር ማቴሪያል ማግኘት አለበትም ማግኘት አለበት። በመቀጠል እዚህ ጋር የምታዩት እንግዲህ የሚገርም ቲቪ ስታል ሰርተን ላተ እና ትንሽ ጠጋ በላይ ቲቪ ስታል ዚህ እስከ 55 ወይም እስከ 53 ኢንች መያዝ የሚችል ነው። እዚህ ጋር እሱ መያዝ ይችላል። በመቀጠል እዚህ ጋር የተለያዩ አበባዎች መደርደር ምናምን ነገር ልታስቀምጥ እነሱ ነገር እነዚህ አሉ፣ በጣም የሚያማምሩት ከላይም እንደምታዋቸው የፈለገችውን ነገር ማስቀመጥ የምችልበት መንገድ ነው ማለት ነው። ይሄ ጅም ላይ ጅም አጥፍተንም አብተንም ማድረግ የምንችል ነገር ስለሆነ ስለዚህ እነዚህ እነዚህ ፏፏ ነገሮችን ነገሮች ማሰራት የምትፈልጉ በየትም ቦታ ላይ። በመቀጠል ደግሞ እስኪ ወደ መኝታ ክላሶች ይዣችሁ ይሄድ እና መኝታ ክላሶች ደግሞ ምን ይመስላል የሚለውን ማስጎበኛችኋለሁ። የምታዩት እንግዲህ ይሄ አንድ መኝታ ክላስ ነው። መኝታ ክላሷ ዝጋ ላይት የሚያደርግ ነገር እኛ ጋር ስንሰራ ሻዶ ማብራት ቀለል አድርገን የሰራነው ይሄንኛው ላይ ለምን መሰላችሁ? አልሞኒየም ፕሮፋይል ይባላል። አልሞኒየም ፕሮፋይሉ መጀመሪያው ጅምሰን ከምድረው ፍታ አብሮ ይዘረጋል ማለት ነው። ይሄ ይሄ ስሙዝ ነገር ነው። ምንም አይነት እንትን የለውም። ግድግዳ ላይ ያለ ነገር ናቸው። በጣም የሚያምር ነው። አዲስ የመጣ አልሞኒየም ፕሮፋይል ነው። ትንሽ ዋጋዎቹ ገምንትኖቹ ሚዝ አብረው የሚዘረጉ ከውስጥ የሚገቡት እነሱ ዋጋቸው በሜትር ነው የሚሸጠው። በጣም ወድናቸው እነሱ እነሱ እዚጋ ምታወቂ ጅምሰም ጭቃ ቤት ላይ ነው፣ ምንም ነገር ላይ አደለም። ስታውት የሚፈስ ነገር ምናምን ነገር እንደዚህ ነው ወይ ብላችሁ ብዙዎቻቸው የሚጠይቋለ። በጭራሽ አደለም። በጣም ፏያ ነገር ነው። ብቻ እናንተ ስሰሩ በዋናነት ነገር ማቴሪያል አሪፍ ነገር መጠቀም አለባቸው። ለምን ወይም ወይ ነገር ራሱ የዋጋ ቅናሽ ምናምን ለመጠቀም ባት ሞክሩ ይተሻለ ነው። ምክንያቱም አንደኛ የአምሳ ብር የመቶ ብር ዲፈረንስ ሲታይ ሀያ ሰላሳ እስከ አርባ እስከ አምሳ ሺህ ብር ሊሆን ይችላል ሚነሱ ምክንያቱም እንደ አይነት ነገር ደግሞ ሲሰራ ግዴታ ኳሊቲ የጠበቀ ነገር ቤት ወሳኝ ነገር ነው እና ሌላ አንድ መኝታ ክላስ ይገረናለ ወደ መኝታ ክላስ ች ጠጣ ይገባለን። ሌላ ደግሞ መጨረስ አንዱ ሌላው መኝታ ክላስ ነው። እንደዚህ ውስጥ መብሪያዎች ማጥፊያውን ሁሉ ነገር ኳሊቲ የጠበቀ አንደኛ አንደኛ ነገር መንገድ መለስ እንደዚህ ደግሞ እንደምታወት ያለ ነገር ነው

እነዚህ አብረው መሰራት አለባቸው። ይሄ ድመች ገበር ዝርጋታ ማብራት ገበር ስትዘረጉ ምክንያቱም ይሄዚህ እነዚህ የሁሉም ይሄ ክላሳቸው የሚፈልጉትን ማንቀሳቀስ ማብራት ማጥፋት የምችሉበት መንገድ ስለሆነ ስለዚህ ይሄን ይሄ ነገር እንዳይረሳ እንዳይዘነጋ እንዲሁም ደግሞ ሶኬቶች፣ የተለያዩ ሶኬት አሁን ከሁሉ እዚህ ጠባብ ክላስ ውስጥ አሁን አራት ነው ሶስት ሶኬት አድርገናል። እንደነዚህ እንደነዚህ ነገሮችን እንዳይነረሳ እንላለን። በተረፈ ይህን ቻናል ሰብስክራይብ ያደረጋችሁልኝ በጣም ትቸው ከድሜ ያለው ደክመዋል አበረታቱና ላይክ ሸር እያደረጋችሁት እና በተረፈ የተለያዩ ዝዛቶች ለምትፈልጉ ወንዱም ደግሞ ከዱባይ ወደ ኢትዮጵያ ውስጥ እቃ መላክ ለምትፈልጉ በቅርቡ ዱባይ ላይ እንገኛለን እና እቃ ማዘዝ ስልክ ሊሆን ይችላል። የተለያዩ መልእክቶች ነው ወደ ሀገር ቤት እንዲገባላቸው የምትፈልጉ አናቱኝ ይሸታችሁ እመጣለሁ ማለት ነው። ኢንሻላ፣ ለአረፋ ለቤተሰብ ምናምን ሰርፕራይዝ ማድረግ እንዲሁም ለምትፈልጉ አያ ክብራችኋሉ። አሰላሙ ዓለይኩም።